ከምሥራቅ ጀርመን ሲመለሱ እዛው ለትምህርት የላካቸው ትንባሆ ሞኖፖል በመመለስ ሥራቸውን ቀጠሉ። ታዲያ አንድ ቀን ወደ ሥራ ቦታቸው የሚመላለሱበት ሰርቪስ ያመልጣቸውና በአውቶብስ ወይም ደግሞ በታክሲ ለመሄድ ወስነው ወደ ታክሲ ተራ በመሄድ ታክሲ ይጠብቃሉ። ስድስት ኪሎ አካባቢ ቶሎ ብዬ ወደ ሥራ ለመግባት ተቻኩዬ እዛ እንትን ስል በአጋጣሚ እዛ ትራንስፖርት ስንጠብቅ አያት አለው። ሳያት ወዲያው በውስጤ ልዩ ስሜት ይሰማኛል። ከዛ በኋላ የቱንባው ሞኖፖልን ሰርቪስ መጠቀም እያቆምኩ መጣሁ። ማለት እሷን መከታተል ሆነ ሥራዬ። በመጨረሻ ያ ሁለት ቀን ሶስት ቀን ከቆየ በኋላ እንደ መግባባት ጀመርን። አካባቢዋ የት እንደሆነ መኖሪያ አድራሻ ቤላ እንደሆነ የምትሰራውም ምድር ባቡር እንደሆነ እሱን ሁሉ ገለጸችልኝ። በዛ ተገባባን። ከዚያስ አዎ፣ የሰው ልጅ ዛሬን ይኖራል፣ ነገን ተስፋ ያደርጋል። ኢንጂነርም ዛሬ የሚወዷትን አግብተው ነገን ደግሞ መውለድና እንደገና ባለቤታቸውን በሰርግ ማግባት ከዛም ባለቤታቸውን ማስደሰት የነገ ሕልማቸው ሆነ። የኢንጂነር ነገ ነግቶ ዛሬ ሲሆን ግን እንዲህ ነው የሆነው። ቤት ተከራይተን አብረን መኖር ጀመርን። ቤት ተከራይተን አብረን ስንኖር ስንኖር በአጋጣሚ ልጅ ታረግዛለች። ልጅ ስታረግዝ፣ አሁን እሷም ደስተኛ ነበረች፣ እኔም በጣም ደስ አለኝ። እንግዲህ ፍሬ ልናፈራ ነው ብለን ከአንድ ወደ ሶስት ከሁለት ወደ ሶስት ልንሆን ብለን ደስ ብሎን ሳለ ከትንባሆ ሞኖፖል ወደ ቅርንጫፍ መስሪያ ቤታችን ሸዋሮቢት ሄድኩኝ። ፊልድ ወጥቼ እዛ በመስራት ላይ እንዳለው ስልክ ይደወልልኛል። ስልክ ተደውሎ ወደ ዋናው መስሪያ ቤት እንድትመጣ ይሉኛል። ስመለስ ተመልሼ ው አለቃዬን ማናገር ነበረብኝ። አለቃዬን አናገርኩ። ከአለቃዬ በኋላ አንድ ጓደኛ፣ በጣም የቅርብ ጓደኛ የለ እሱን አገናኙኝና ወደ ቤት እንድሄድ አደረጉኝ። ቤት ደርሼ አሁን ጓደኛዬ መቼም ሶሻል እንትኑን በደንብ ስለሚያቅ ከዛ ሲመጣ ምግብም አልበላም ብሎ ቤት ገብተን ያለችውን ቤት ውስጥ የተዘጋጀችውን ካደረግን በኋላ ወደ እናትና አባቷ ቤት እንሂድ፣ እዛ ቅድልጥ ያለ ለቅሶን፣ ደነገጥኩ። በቃ የማደርገውን አላቅም ከዛ እንደዛ ሆነ። ከዛ ሁለት ቀን ነው ሶስት ቀን የሆነ አታር መሰለኝ እንት ቀብር እንኳን አልደረስኩ። ከዛ አቦይ ገብረ መንፈስ ቅዱስ አቦ ነበር የተቀበረችው እኛ ሰፈር። እዛ ሄድኩ፣ መቃብሯ እናሳዩኝ፣ አለቀስኩ ብዙ ታወቅኩኝ። እውነት አይመስለኝም ነበር አናውቀውም አይደል፣ ሲመጣ ነገ ራሱ ዛሬ ነው። ነገ ብለን ያሰብነው በምርጫችን ሳይሆን በምርጫው ያኖረናል። ሀገርን ይጠቅሙ የነበሩት ኢንጂነር ተወልደው ባደጉበት በጨቅላ ዕድሜያቸው እናትና አባታቸውን ባጡበት ፈረንሳይ ለጋ ሲሆን ድልድይ ስር ወደቁ። ያ ሁሉ ውጭ ሀገር ተምረው ሀገር ያስተምራሉ የተባሉት ኢንጂነር ከነ እውቀታቸው ጎዳና ወደቁ። መቼም ጎዳና በጣም አስቀያሚ ነው። ብርዱ ዝናቡ፣ ይህ በጣም በአጠቃላይ ጎዳና ለወዳጅ ቀርቶ ለጠላት አልመኘው። ሀገር የለፋችባቸው ኢንጂነር ሰብሳቢና አጽናኛቸው ለጎዳና ሕይወት ተዳርገዋል። ግን መቼስ አንዴ ለሀገር ለፍተዋልና ሀገር ውለታቸውን ባትመልስም በዝች ትልቋ ሀገር ኢትዮጵያ ውስጥ ትንሿን ሀገር የሚወክለው ዘር፣ ሃይማኖት፣ ቋንቋን ሳይለይ ሰውን በሰውነቱ ብቻ የሚያከብረው መቄዶንያ ደርሶላቸዋል። መቄዶንያ ገባሁ ማንኛውንም እንክብካቤ ያደረጉልኝ። ከእንክብካቤያቸው ደግሞ የሚደንቀው የሳይካትሪስት ሕክምና አደረጉልኝ። ኢንጂነር ዛሬ መቄዶንያ ነው ያሉት። ሙሉ ሕክምና ተደርጎላቸዋል። ትላንት መናገር አቅቶት የታሰረው ምላሳቸው ተፈቶ መናገር ጀምረዋል። በስልክ ኦፕሬተርነት እየሰሩ ለሌሎች አሪያ በመሆን ፍቅርን እየሰጡ ይገኛሉ። ትላንት ለኢንጂነር ጥሩም መጥፎም ትዝታን ጥሎ አልፏል። አይምሮና ሁኔታ ከተመለሰ በኋላ መጀመሪያ በክሊኒክ ጥበቃና ማስተባበር፣ ቀጥሎ በፋይናንስ ጥበቃና ማስተባበር፣ በመጨረሻ አሁን በስልክ ኦፕሬተርነት በማገልገል ላይ ይገኛለሁ። ምናልባት መቄዶንያ ባይደርስላቸው ሌላ ምን ሊሆኑ ይችሉ እንደነበር መገመት ይከብዳል። ብቻ ግን ሁላችንም ዛሬ እናለን። ነገን የት ነን? መውደቂያችንስ አናውቀውም። ግቢው ውስጥ በጣም ደስተኛ እንደሆን ስላደረጉኝና አእምሮዬም ተስተካክሎ አሁን ጥሩ ሁኔታ ላይ እንድገኝ ስለረዱኝ ከእግዚአብሔር በታች ከልቤ የማመሰግናቸው ዶክተር ቢንያምና ኢሌኒን ነው። የነገ ቤታችንን እንስራ። በነገው ተስፋችን እንኑር። ነጋችንን አናውቀውምና ዛሬ ለነገ እንስራ። ያው እንደ ሁሌውም ሰውን ለመርዳት ሰው መሆን ብቻ በቂ ነው። እሺ፣ ተመልካቾቻችን እንግዲህ ወንድማችን አርቲስት ገረም ተመልሶ እስከሚመጣ ድረስ ከአባቶቻችን ጋር እንግዲህ በድጋሚ ከመቄዶንያ እንቁ ከሆነ አባቶች ጋር በውይይትና እንዲሁም ያሳለፉትን ታሪክ እንዲሁም በመቄዶንያ ላይ መቄዶንያ እንግዲህ ከታደጋቸው መካከል አባቶች እነዚህ ሶስት እንቁ አባቶች በመካከላችን አሉና ወንድማችን ወንድማችን አርቲስት ገረም በመካከላችን እስከሚመጣ ድረስ ከአባቶች ጋር እንቆያለን። ዶክተርም አሉ እንግዲህ እስካሁን እንደሰማችሁት እንግዲህ ስለ መቄዶንያም ስለ ሁሉም ስለ ብዙ ነገር ስለ ራሳቸውም ስለመጡበት ታሪክም ሲነገር ሲወራ ሰምታችኋልና እነዚህ አባቶች እንግዲህ ከራስ አንደበት መስማት ነውና የታቀደው እቅድ ፍጻሜ እንዲደርስልን የእነዚህ አባቶች ተማጽኖም ለመማፀንም ነው። የኢትዮጵያን ሕዝብ በዚህ ተገኝተው እነዚህ ታላላቅ አባቶቻችን በዚህ የተገኙት። ስለዚህ እንግዲህ ሻምበል ምናልባት እስካሁን ቀረኝ የምትሉት እንዲሁም ደግሞ ቅድም ስለተቋረጠበት የምትሉት ነገርም ካለ እድል እሰጥዎታለሁኝ፣ ማውራት ይችላሉ። ምን መሰለ መቄዶንያ ምንም ቀረ እምለው ትንሽ ነገር ነው፣ ያ በእጅ ማይዳሰስ እንዲሁ በህሊና ብቻ የሚመጣ ነው። መቄዶንያ ውስጥ ማለት የፈጣሪ እጅ ያለበት የፈጣሪ ፍቅር ያለበት በእውነት እሳቸው ተናግሮታል፣ መቶ አለቃ ተናግሮታል። ሁለት ሁለቱ እግዚአብሔር እነሱን ምክንያት አድርጎ ሲሰጠን ሁለቱ ጥንዶች ማለት ቢንያምና ሌኒ ፈጣሪ ምክንያት አድርጎ ነው እነሱን ለእኛ አዘጋጅተው ውጭ ያለው እኔ ከዚህ በፊት በነበረኝ ሰዓት ለሰው ደግ ውል ነበረ፣ ደግ ሰራ ነበረ። መቄዶንያ የሚባል በህልሜ አይታየኝም ነበረ፣ ግን ያ ደግ ስራዬ የመጨረሻ ዋጋ ሳጣ፣ ራሴ ደክሜ እጅ ስሰጥ፣ እነዚህን ደግ ሰዎች ፈጣሪ አዘጋጅቷቸዋል። በእነሱ አንደበት ደርሶ ፈጣሪ ብዙ ነገር ሰርቶ እያየናቸው ነው። በእውነት እሷም ብትሆን ቤቷ መተኛበት ሰዓትም የላትም። አንተ አንዳንድ ጊዜ ነው ማታ ብትመጣ፣ እሷ ሰባት ሰዓት ስምንት ሰዓት ዳይፐር ሲቀየርላቸው ለአገልጋዮቹ እውነትና አገልጋዮቹ ራሳቸው በእውነት የተቀደሱ ልጆች ናቸው። ከነ ያሬ ጀምሮ እኛ የሚያገለግሉት ለዚህ ለበጎ ስራ ፈጣሪ ፈቅዶላቸው የመጡ ልጆች ናቸው። በዚህ ጊዜያቸውን የመማር ጊዜያቸውን ለዚህ ለበጎ አላማ ሰውተው የውኛን ያስተዳደራሉ። እሷ በእውነት በእውነት ነው የምልህ እኔ ለተለያየ ለመጸዳዳትም ለመታጠብም ስል በዛ ሰዓት። ሰዓት እገረማለው። ለዚህ መታደል ያስፈልጋል፣ መታደል ያስፈልጋል። ማን ነው እንቅልፉን ሰውቱ በዛ ሰዓት ጃይ፣ ከባድ ነገር ነው። ይከብዳል ይከብዳል። ሁለተኛ፣ በየ ክሊኒክ ውስጥ እንግዲህ ታውቃለህ ብዙ በሽተኞች አሉ እነሱን ገብታ ጽናንታ ዶክተር ያውቀዋል፣ የእሷን ስራ ዶክተር በብዛት ያውቀዋል። ከእሷ ጋራ ብዙ ጊዜ በማታ ተረኛ ሆነው በሚሰራበት ሰዓት ሻምበላን አቋርጦት፣ እንግዲህ ያሬድ ከጀርባ ያሉትን ስራዎች ለማከናወን ዞር ዞር ስል ለመሸፈን ነው በመካከላችን የተገኘው። እሱ ሌሎች ኃላፊነት ስላሉበት እንሸኛው። ያሬድ እናመሰግናለን። ያሬድ ቴንክዩ፣ በጣም እሺ፣ እንቀጥል። እሺ እና መታደል ያስፈልጋል ለዚህ ለበጎ ነገር መታደል ያስፈልጋል። በእውነት ነው ይገርማል። አሁን ሰዎች ስንባል ተርፎን በስቶብን ይህን በጎ ስራ አያሳስበንም። ከስንት አንዱ ነው በጎ ስራ ላይ የሚሰማራው ስንቱ እሳቸው ተናግሮት አልቀደም። ስንቱ ተርፎት በዛ ለበጎ ዓላማ ሳይጠቀም ፈጣሪ ለሚወደው ፈጣሪ ለሚፈልገው ጥሩ ሥራ ሳያውል ያለችውን ያፈራውን ሀብት ባሉባሌ ቦታ በማይገባ ቦታ አባክኖ ያሸልባል። ይህን ቅዱስ ስራ ደግሞ ብዙ ችግርን ተቋቁሞ ይህን የተቀደሰ ዓላማ ለማሳካት ሰዎች ይጥራሉ፣ ጥረው ያገኛሉ። ያው አግኝተዋል። ዛሬ ብዙዎቻችን ታድገናል። በእውነት ነው የምልህ። በአሁኑ ሰዓት አሁን መቄዶንያ በአሁኑ ሰዓት እራሱ ጠዋት ነው ተብሎም ይመለሱ አሉ። በዚህ ሰዓት አሁን ስምንት ሺህ አምስት መቶ ሰው ነው ይባላል። ከዛ በላይ ነው። እኔ እዛች በራፍ ላይ ነው የምውለው። በጣም በዝቷል፣ በዝቷል። ከአቅም በላይ ነው ያለው አሁን ይህን ለማቃለል ይህን ህንጻ ቶሎ መጨረስ ያስፈልጋል። በእውነት ነው የምልህ ቶሎ መጨረስ ያስፈልጋል፣ መረባረብ ያስፈልጋል። መኪኖችም አሁን እየዞሩ እንዳያነሱ የተዘጋጀ ቦታ ያስፈልጋል። በእውነት ነው የምልህ እና ስለዚህ ስለዚህ ፈጣሪም ያግዘናል። ለእናንተ አይነትን ቅዱስ የሚዲያ ሰዎች አላችሁ። ጥበቡን ይስጣችሁ። የሰለሞኑን ጥበብ ይስጣችሁ፣ የአብርሃምን ደግነት፣ የዮብን ትግስት ይስጣችሁ። በርቱልን። ዶክተር ቢንያምም ጤንነቱ ተሟልቶለት ይህ ያሰበውን አላማ ለማየት ያብቃል። እና ያለን በእድሜያችን እናንተን በርቱልን መቶ አለቃ እንግዲህ ሌላውን ይጨምሩበት። ሁለት አሉ፣ ዶክተርና መቶ አለቃ አሉ። እኔ ይህን ነው የምመኘው። እሺ እነሱ ይጨምሩበታል። እንግዲህ እየተከታተልን ያለ ነው በሰይፉ ኦን ኢቤስ እና በሰይፉ ሾ የዩትዩብ ቻናል የመቄዶንያን የአምስት ቢሊዮን ብር ገቢ ማሰባሰቢያ ነው ዛሬ ሀያ አምስተኛ ቀናችን ላይ እንገኛለን። ቅድም ስድስት መቶ አስራ ስምንት ሚሊዮን ብር መድረሳችንን ገልጸን ነበረ። በተወሰነ መልኩ ቁጥሩ አብዴት አድርጓል። ትንሽ ወጣ ብዬ የነበረው አንድ ትምህርት ቤት ከባለቤት ጀምሮ ርዕሰ መስተዳድር፣ የተማሪዎች ኮሚቴ እንዲሁም ተማሪዎች በዚህ ስቱዲዮ ተገኝተዋል። የሚገርም ሀሳብ ነበረ፣ ከጀርባ እያንሸራሸርን የነበረው ለሌሎች ትልቅ አርአያ የሚሆን ስራ ሰርቶ ነው ትምህርት ቤቱ የመጣው ሃርመኒ ሄልስ ስኩል። በጣም የሚገርም ነገር ነው እንግዲህ። እዚህ የሚሰጡን መረጃ በተወሰነ ጨረፍ ጨረፍ አድርጌ የሰማሁት ራሱ በጣም ደስ የሚል ነው። እባካችሁ አዘጋጁልን የሃርመኒ ሄልስ ስኩል አባላትን አመራሮችን አዘጋጁልን እና በቀጣይ እንዲገቡ እንድታደርጉልን በዚህ አጋጣሚ እጠይቃለሁ። እስከዛ እንግዲህ የተወሰኑ የገቡ ብሮች አሉ። መጽሔት ሶስት ሺ ብር ጎሹ አስር ሺ ብር በአድዋ ቃል በገባ ነው መሰረት ደግሞ መቶ ሀምሳ ዶላር አስገብተናል ብለዋል። ፋኖስና ጓደኞቿ ከዱባይ ሀምሳ ሁለት ሺ ብር አስገብተዋል። ሰይፈ ከደቡብ አፍሪካ ሰይፈ ከየት ነው? ከደቡብ አፍሪካ። ስንት አስገባ? መቶ ሺህ ብር። መቶ ሺህ ብር አስገብቷል። በጣም እናመሰግናለን። በደንባችን መሰረት የሆነ የብር ጭማሪ ሲኖር ቆመን ነው ላድክማችሁ። አንድ ደቂቃ ለመቆም አዎ፣ ሰይፉ ሻ ቢኖር እንዴት ይላል? እንደዚህ ይችላል፣ እንደዚህ ይችላል። እንግዲህ ስንት ነበርን መሰላችሁ? 618 ሚሊዮን ብር ነበርን አይደለ 618 ሚሊዮን ብሩ እድጋለና፣ አሁን ላይቭ ከገባን 2 ሚሊዮን ጨምሮ 620 ሚሊዮን፣ 620 ሚሊዮን ገብተናል፣ ገብተናል፣ ገብተናል። በጣም እናመሰግናለን። እንግዲህ ይህ በድንቅ ኢትዮጵያውያን ትብብርና እገዛ ነውና እዚህ የደረሰው ከልብ እናመሰግናለን። የሃርመኒ ሄልስ ስኩል አመራሮች፣ የተማሪ ኮሚቴዎች፣ የትምህርት ቤቱ ባለቤቶች እዚህ ይገኛሉ። እንዲሁም የተማሪዎች ተወካይ እዚህ አሉ። መጀመሪያ እስኪ የትምህርት ቤቱን ባለቤት፣ ርዕሰ መስተዳደር፣ የትምህርት ቤቱን አመራሮች፣ እንዲሁም የተማሪ ኮሚቴዎች እዚህ አሉ። እነሱን በክብር ወደዚህ መድረክ እንቀበል። ጤና እንኳን ደህና መጣችሁ። ጤና ይስጥልኝ። ጤና ይስጥልኝ። እኔ እናት እንዴት አለሽ? ጤና ይስጥልኝ። እንዴት አላችሁ? እንኳን ደህና መጣችሁ። ጋሼ እንደምን አለ? እንዴት ነው? ሁሉም መልካም። ኑ ወደዚህ እንዲህ እና እንዲህ ብንካፈል ባላንስ እናደርገዋለን። አዎ፣ ካሜራችን ወዴት ነን? ወዲህ ነን? እንግዲህ ወደዚህኛው ካሜራ ነው የምንሆነው። እንግዲህ እነዚህ ወገኖቻችን አንድ ትልቅ ስራ ሰርተው ነው የመጡት። በሙሉ አልሰማሁትም፣ በከፊል ሰምቼ በጣም ደስ ብሎኛል። ከተደረገው ነገር በላይ ትልቅ የአርያነት ትልቅ የሚያስተምር ቁም ነገር ነው ይዘውልን የመጡት። ሃርመኒ ሄልስ ስኩል ባለቤት አመራሮች፣ የተማሪ ኮሚቴዎች ናቸው እዚህ የተገኙት። በመጀመሪያ እንኳን ደህና መጣችሁ ለማለት እወዳለሁኝ በርካታ ነገሮች መረጃዎች ከተለያዩ ሰዎችም እየሰማሁ ነበር እና ትምህርት ቤቶች በቃ እያልን እዚህ ስንጮህ ነበር። ነው ትምህርት ቤቶች ረባ የት ናችሁ? ሆስፒታሎች የት ናችሁ? ፋብሪካዎች የት ናችሁ? ባንኮች የት ናችሁ? እያልን ስንጮህ ነበረ። እናንተ ግን አይ እኛ ጊዜ ወስደን አስበን አቅደን በብልሃት በዘዴ ሰርተን ነው የምንመጣው ብላችሁ አርያነት ያለው ስራ ነው የሰራችሁት ወደ እንትባል አልሄድም። ወደ ተሰበሰበው ነገር ሮጬ አልሄድም። እንዴት ተሰበሰበ? በጣም ደስ ስላለኝ ነው። የሄዳችሁበት ርቀትና የሄዳችሁበት ብልሃት ወይንም ቴክኒክ የፈጠራችሁበት መንገድ ለሌሎችም በጣም አስተማሪ ስለሚሆን መጀመሪያ ሐሳቡ እንዴት ተነሳ፣ ሐሳቡስ ከተነሳ በኋላ በምን አይነት መልኩ አስከሄዳችሁት የሚለውን እስኪ መጀመሪያ እንስማ። ማን ይጀምር? እሺ፣ አቶ ሰለሞን የተማሪዎች የወላጆች ኮሚቴ ናቸው፣ ተወካይ ናቸው። እንግዲህ እሳቸው ይጀምሩልን። እሺ እሺ። በትምህርት ቤታችን ያው በየዓመቱ የበጎ አድራጎት ሳምንት ይከበራል። የበጎ አድራጎት ሳምንት የምናከብርበት ወቅትና የመቄዶንያ የሀገር አቀፍ ንቅናቄ በአጋጣሚ አንድ ላይ ገጠመ። ስለዚህ ምን ማድረግ አለብን፣ በየዓመቱ ከምናደርጋቸው ስራዎች የዘንድሮ ከፍ ባለ መንገድ ምን መስራት አለብን የሚለውን ተመካከርን። ከዚህ በፊት በየዓመቱ የተለያዩ ድርጅቶች እንደዚህ ሰፖርት እናደርጋለን ለበጎ አድራጎት ተቋማት። አሁን መቄዶንያ ትልቅ እንቅስቃሴ ላይ ስላለ ማክሲመም አቅማችንን እንዴት አውጥተን ይህን ስራ መስራት እንችላለን የሚለውን ኮሚቴ አቋቋምን። የእርዳታ አሰባሳቢ ኮሚቴ ማለት ነው። ይህን ስናቋቁም የተማሪዎች ካውንስል ፕሬዚዳንት፣ ከመምህራን የወላጅ ተወካይ፣ እኔ ብዙ ባለንበት ኮሚቴ ፎርም አድረግንና ቀጥሎ የወሰነው እርምጃ ምንድነው? እስትራቴጂ መቀየስ አለብን። እንዴት እናድርግ እንዴት መስራት። አይሰበሰብም ኡስታዝ እንዳለው ይሄ ገንዘብ ተበትኗል በት እያንዳንዳችን ኪስ አረነ እንዴት እናምጣው። ነገር ግን እያንዳንዳችን ኪስ ነው እንዴት እናምጣው የሚለውን ነገር በደንብ አሰብንና ልጆቹም ሀሳብ እንዲያመጡ አደረግን። ከዛ በእያንዳንዱ ክፍል አምባሳደሮች መምረጥ አለብን፣ አንድ ወንድ አንድ ሴት ክፍላቸውን የሚወክሉ በእያንዳንዱ ክፍል ውስጥ አምባሳደር የሚሆኑ ይህን ነገር የሚያንቀሳቅሱ የሚያንቀሳቅሱ ልጆች መወከል አለብን ብለን አንድ ወንድ አንድ ሴት ከየክፍሉ ተመረጡ እነኛ ልጆች በደንብ ገለጻ ኦሪንቴሽን ተሰጣቸው ምንድን ነው የሚያደርጉት በቅድሚያ ወላጆቻቸውን እንዲያሳምኑ በወላጆቻቸው ዙሪያ ያሉ ቤተሰብ በሰፈር ጓደኛ ጎረቤት ሊሆን ይችላል የቤተሰብ ያንን ስራ በመስራት ገንዘብ እንዲያመጡ መቄዶንያን እንዲደግፉ ከዚህ በፊት የጎበኙ ኤክስፒሪየንስ ያላቸው ማስተባበር የሚችሉ ልጆች ነው አምባሳደር አድርገን ለመምረጥ የሞከርነው። አንድ ሳምንት አልፈጀብንም። አማውንቱ ሚስጥር ነው፣ አሁን አንናገርም። እኛ ትልቁ ዓላማችን ያው ገንዘቡን ከመስጠት በላይ ሌሎች ትምህርት ቤቶች እንዲንቀሳቀሱ ነው። ለሱም ያዝነው አንድ መነሳሳቱ ነው። መነሳሳቱ እንዴት ቅስቀሳ እንደተደረገ በምን አይነት ቴክኒክ ወላጆችም ተማሪዎችም የትምህርት ቤቱ ኃላፊዎችም አስተባብረው በአንድ ሳምንት ውስጥ ይሄንን ነገር ለመስራት የተጠቀሙበት ሲስተም ነው። በጣም ትልቁ ነገር ያንን የሄድንበት ቻሌንጅ እንድንፈጥር እርስ በርሳቸው ልጆቹ እናውቃለን። አሁን የተለያየ ዴዮች ሲያከብሩ ሲፈልጉ ያደርጋሉ። ልጆቹ አቅም አላቸው። ስለዚህ ያንን አቅም እንዴት እናውጣና እያንዳንዱ ሰው ጋር እንዴት እንድረስ የሚለውን ነው ጠንክረን የሰራንበት ቶሎ ቶሎ ሜሴጆች ይለቀቃሉ። ልጆቹ አጫጭር ቪዲዮዎች ይሰራሉ። ምን አይነት ልክ እንደናንተ ቀስቀሳ የሚያረጉ ሌሎች ተማሪዎችን መነሳሳት የሚፈጥርና አላማው እንዲቀርቡ በትክክል እንደዚህ አይነት ቪዲዮዎች ይሰሩና በየጊዜው ይለቀቃል። ሶሻል ሚዲያን ለበጎ ነገር እንጠቀምበት የሚለውን በደንብ ሰፋ አርገናየ ነው ማለት ነው። ከዛ እነኛ ቪዲዮዎች ይለቀቃሉ። መጀመሪያ ቅድም ያልነገርኩል እነኛ ኮሚቴዎች አካውንት ከፈትን ከበላጅ ራሱን የቻለ ለብቻው በካሽ አሁን ብዙ ሰው ስለማይመች ልጆቹም ከገንዘብ ጋር ዳይሬክት እንትን እንዳይሉ አካውንት ፎርም አድርግን፣ ያንን አካውንት ህጋዊ እንደሆነ ለወላጆች አሳወቅን፣ ወላጆች ወደዛ ትራንስፈር እንዲያደርጉ ማለት ነው። ከዛ እነኚህ ተማሪዎች ምንድን ነው የሚያደርጉት? ባገኙት አጋጣሚ የሚያገኙትን ሰው በሙሉ ከወላጆቻቸው ጀምረው በማሳመን ገንዘቡን ወደዛ አካውንት ገቢ እንዲያደርግ ትልቅ ስራ ይሰራሉ ይሄን ያህል ደርሰናል እዚህ ቀረን በርቱ መስጠት አያጎልም ግባችንም አይጎድልም ብለን አሁን ሚስጢር የሆነውን ፊገር ግብ አድርገን ተነሳንና ተነሳንና እንደውም ከግባችን ትንሽ ከፍ ብለን ሲጀመርም የተቀመጠ ጎላ አለ ቢያንስ ተብሎ ቢያንስ ይሄን ማሟላት አለብን የሚገርም ነው ያን ያደርግ ነው ምናልባት ጓደኞች ሌላውን ጨምሩ ካለ ምን ላይ ነው ያቆመው? የተማሪዎች ሞቲቬት አድርገው አካውንት አካውንት አካውንት አካውንት ተቋቋመ ወይ ንክኪ እንዳይኖረው ተማሪዎችም ገንዘብ እጃቸው እንዳይገባ አሰራሩም ግልጽ እንዲሆን አካውንት ተቋቋመ። ከአካውንቱ መከፈት በኋላ ምን ሆነ? አረ፣ እሺ፣ እሺ፣ እሺ፣ አመሰግናለሁ። አካውንት ብቻ አይደለም፣ ይሄን እሱን እመጣበታለሁና ተማሪዎች በየክፍላቸው ገንዘብ እንዲሰበስቡ የተማሪዎችን ስም ዝርዝር የያዘ ቅጽ አዘጋጅተን ነው የሰጠነው። ስለዚህ ገንዘቡ የሚሰበስበው በሁለት መንገድ ነው። አንደኛው በካሽ ሁለተኛው ደግሞ በአካውንት የሚሰበሰበው ነው የሚሆነው። ስለዚህ ወላጆች ገንዘቡን ሲልኩ በአካውንት ሊሆን ይችላል ወይንም ደግሞ በካሽ ሊሆን ይችላል ማለት ነው። አካውንቱ ከከፈተ በኋላ ምንድነው የተደረገው? በቀጥታ ወላጆች ገንዘቡን ይልካሉ ያስገባሉ ካስገቡ በኋላ ምን ያክል እንዳስገቡ ስክሪንሾት ያደርጉና በእያንዳንዱ የተማሪ ክፍል ላይ የተከፈተ የቴሌግራም ቻናል አለ። በቻናሉ ላይ ፖስት ያደርጉታል። ይሄ ምንድን ነው የሚፈጥረው? ወላጆች እኔስ ምን ያክል አስገብቻለሁ የሚለው መንፈሳዊ መነሳሳትን፣ ቅናትን ሊፈጥር ስለሚችል በጎ ቅናትን ለማድረግ መንገድ ያንን እያዩ ሌሎች ወላጆችም ያስገባሉ ማለት ነው እና ይህንን በማድረግ በየጊዜው የሚገባውን ገንዘብ ደግሞ ክትትል እያደረግ ምን ያክል ገባ የሚለውን ለወላጆች ግልጽነት መኖር ስላለበት ሪፖርት እናደርጋለን። በጽሁፍ እናቀርባለን። ለወላጆች ደግሞ በየጊዜው ያለውን ነገር በየጊዜው ሪፖርት እናደርጋለን። እንዲሁም ደግሞ ከእነሱ ጋር ኮሚኒኬት እናደርጋለን ሞቲቬት እናደርጋቸዋለን። በተጨማሪ ደግሞ ልጆች ይህን ስራ በተሻለ እንዲሰሩ ገለጻዎችን እናደርግላቸዋለን። ለምሳሌ በሰንደቅ ዓላማ ስነ ስርዓት ላይ ጥሩ መስራት እንዳለባቸው ለልጆች የምንናገራቸው የምንገልጽላቸው ነገሮች አሉ። በዚህ መልኩ የተፈለገውን አሃዝ ለማምጣት ከእቅዳችን ወይም ከግባችን በላይ ለማምጣት ችለናል ማለት እንችላለን። ይሄ ዋናው ነገር የገንዘቡ መምጣት ብቻ አይደለም አላማው ነው ምክንያቱም ይሄ ተቋም በርካቶችን ከሜዳ ሰብስበው። አቅም ደካማ የሆኑ ራሳቸውን ማገዝ የማይችሉ እንዲሁም ደግሞ የጤና እክል ያላቸውን የሚያግዝ ተቋም ስለሆነ እኛ ደግሞ ይሄ ትልቅ ስራ እየሰራ ያለን ተቋም ካለን ከትንሽ ነገር ወላጆችን ተማሪዎቻችንን ለማስተባበር ለመስራት የሄድንበት ርቀት ነው። ተማሪዎቻችንም ወላጆቻችንም ደግሞ ይህን ነገር ሲያደርጉ በደስታ ሲያደርጉ እንደነበረ ነው ያለን እና ይሄ ነው ሲሰራበት የነበረው ስለተገሉ ማለት ነው። በጣም በጎ ነው። አቶ ሰለሞን የወላጆች አ የወላጆች ኮሚቴ ናቸው እርስዎ ኃላፊነት ሆና ስምሆን ያስተዋውቁም። በዚሁ ምናልባት ስሜን ሳልጠቅስ ነው መኩሪያ መኮንን እባላለሁ የትምህርት ቤቱ ርዕሰ መምህር ነኝ። ርዕሰ መምህር በጣም እናመሰግናለን። የሚጨምሩት ሀሳብ ካለ ወይ ደግሞ ሌሎቻችን ደግሞ ቀበል ብለን የምንለው ካለ እንጨምር። እሺ፣ አመሰግናለሁ አዱኛም በሉ ባላለሁ የትምህርት ቤቱ መስራች ነኝ። እንግዲህ ትምህርት ቤታችን በ19 ማነው በ2008 ከተመሰረተ ጀምሮ በርካታ የበጎ አድራጎት ስራዎችን ሲሰራ ቆይቷል። ለመቄዶንያም እንግዲህ ያው በግልጽ ባልመጣም በተለያየ ጊዜ አልባሳቶችን እየሰበሰብን የበጎ አድራጎት ስራዎች ስራቱ ሰላሟን እንደተገለጸው የተለያየ ጊዜ አልባሳቶችን እየሰበሰብን ድሮፕ እናረጋለን። ከዛ በተጨማሪ ጌርጌስ፣ መሰረት፣ በጎ አድራጎት ሙዳይ፣ የተለያዩ ድርጅቶች በመድረስ የዶሮ እርባታ በመክፈት ትምህርት ቤታችን በርካታ በጎ ስራዎች ሲሰራ ቆይተዋል። ትምህርት ቤቱ ከተመሰረተ ጀምሮ ከተመጣጣኝ ክፍያ ከማስተማር ጀምሮ ለአካዳሚክ ነፃነት በመስጠት ለመምህራን ባለቤት እንዲሆኑ ሰራተኞች በማድረግ ከሶስት መቶ ሰላሳ ሰራተኞች በላይ ይዞ የሚንቀሳቀስ በጣም ግዙፍ ተቋም ነው እና ይህንን ዓላማ ይዘን አሁን በተለይ የተነሳንበትን ለመቄዶኒያ